ሰላም ጤና ይስጥልኝ። በአለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድን የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት እግዚአብሔር ሰላምና ጸጋ ይብዛላችሁ ያልኩኝ። ዛሬም በአዲስ ቪዲዮ ተከስቻለሁ ማለት ነው። ዋው ሎሚኞድ ያችሁ አሁን ሎሚ ወራቱ ስለሆነ አያችሁት በየመንገዱ የምቆርጠው ሎሚ እንዴት ደስ እንደሚል ይሄ ፈጭታችሁ ሆነ ወጣችሁ በጣም ብዙ ነገር ይጠቅማል እሺ ሰራላችኋል በዚህ እንኳን እንዴት ናችሁልኝ እስኪኑ ቡና እንጠጣ እንደተለመደው የቡና ሰዓት ደርሷል ማለት ነው ቡና ያው እናንተ እንግዲህ ቡና አጣጭታ ነው የሚባል ምንድን ነበር የሚባል ወይኔ በቃ ጎረቤት የሚለው ማለት ነው። እናንተ በቃ የቡና አጣጭ ቻይ ጎረቤቶች ሁኑኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ ዛሬም በአዲስ ቪዲዮ መጥቻለሁ። እናንተ እስኪ ቪዲዮ እዱ እንዴ! ምን ሆናችሁ ነው እባካችሁ? ሰዓት ሙሉል ሰዓት ሙሉ ሰዓት ሰዓት የለኝም፣ ሰዓቱን አንስቶብኛል ማለት ነው። ይሄ ቻናል እንዲህ ሙቶ ሙቶ ሙቶ ሙቶ አንድ ቀን ማለት ነው፣ አንድ ቀን ብሎ የተነሳ ጊዜ ዋው ማንም እንትን ማንም ማለት ነው። ዋው እና እንትናን በኋላችን እየተነሱ ላይ ደርሰዋል ከሚገርማቸው አዳዲስ ዩቱበሮች በስመ አብ። እንዴት ደስ ይላል፣ እንደዚህ ሲሰሩ ስታዩ ደስ ይላል። እና ከሰሞኑ ያው እንግዲህ ከአንድ ወር ከሁለት ወር በፊት በኢዮሃ ሚዲያ ላይ ቀርበው ታይታችኋቸው ይሆናል። ከብዙ ሴቶች ብዙ ሴቶችን ያማለለው ወይንም ያማለገው ወይንም የዋሸው ቢንያሚን ማለት ነው። ከአንደኛዋ ልጁ ዲ ኤን ኤ ምርመራ አስመርምሮ ያው ልጁ መሆኑን አረጋግጧል። አንደኛዋ ደግሞ ከጎንደር ያለችው ገና መንገድ ላይ ነች፣ ዲ ኤን ኤ ምርመራ ልታደርግ የመጣች ነው ማለት ነው። ከወሎም አለች አንዲት፣ ከወሎም ያለችው እንደገና እሷም የዲኤንኤ ምርመራ ልታደርግ ልትመጣ ነው። በቃ በየክፍለ ሀገሩ በየክፍለ ሀገሩ አንዳንድ ዘር ተክቷል። እናንተ አራርቀ ውለድ የሚባል ይሄ ነው። ገና ልጁ ሰላሳ ዓመት ሳይሆነው እሱ ግን ሰላሳ ልጅ አለው። አይገርማችሁም? ልጁ ራሱ ሰላሳ ዓመት ሳይሆነው እሱ ሰላሳ ልጆችንን በቃ ፈልፍሏል። ጎበዝ ጀግና ብዬዋለሁ። ምክንያቱም ያድጋሉ እንደምንም ብለው ያድጋሉ። ደግሞ ይህ ሰው አንድ ቀን ሀብታም ይሆንና እንደ አላሙዲም ሀብታም ይሆንና እነዚህ ልጆች ሁሉ በአንድ ላይ ሰብሰብ አድርጎ የሚይዝበት ጊዜ ሊኖር ይመጣል ብዬ ነው የማስበው፣ ማለት ነው። እና ምን ነበር መሰላችሁ፣ ስራው አስተማሪ ነበረ ማለት ነው። ዛሬ የመጣሁበት ዋናው ምክንያት ማለት ነው። አስተማሪ አያችሁ፣ የፈለገ ሰው እብድ ቢሆንም የፈለገ ሰው ሯጭ ቢሆንም ግን መጨረሻ ምን ብሎ ነው የመጣ መሰላችሁ? ትውልድን ላድን፣ ትውልድን ማዳን እፈልጋለሁ። እኔ ለአስተማሪ ብቁ አይደለሁም፣ እህት ወንድሞችን በእኔ ተምረው በእኔ እንዲከስሩብኝ አልፈልግም ብሎ ስራውን በራሱ ጊዜ ለቀቀ ማለት ነው። በራሱ ጊዜ ለቀቀ። ያላያችሁት ያላዳመጣችሁት ካላችሁ ሂዱና እዮሃ ላይ እዩት ማለት ነው። እዮሃ ላይ ሄዱና እዩት። እዩ ለምንድን ነው ስራህን የምትለቅ? ሲለው ምንድነው ያለ? እኔ ለአስተማሪነት ብቁ አይደለሁም። የሚሰጡኝን ነገሮች አላስተምርም። ወጣቱን አይምሮውን አልበርዝም። በውሸት ትርክት ወጣቱን ልገድለው አልፈልግም። ስለዚህ ያለኝ አማራጭ ስራም ባይኖረኝም የፈለገ ነገር ቢሆን ወጣቱንን እየገደልኩኝ እኔ መጥቼ የምተኛበት የሰላም እንቅልፍ የለኝም። ወጣቱን እየገደልኩኝ የማይሆን ነገር እያስተማርኩ እኔ ደግሞ ስተቀብ የሚበላበት ምክንያት የለኝም። እኔ በጣም እፈራለሁ፣ እንቅልፍ የለኝም። አል አስተምሬ ውዬ ስመጣ እንቅልፍ የሚባል የለኝም። የአይምሮ ጭንቀት አለብኝ ብሎን የተናገረ ምክንያቱም እዛ ላይ የሚያስተምረው ትምህርቱ እውነት ስላልሆነ ማለት ነው። እነ ብርሃኑ ነጋ አስተምሩ እያሉ የሚሰጧቸው የውሸት ትርክት፣ የውሸት ትምህርት ወጣቱን እንዲሞት እንዲያደነዝዝ ስላደረገው ቢኒያም ወንድማችን አላስተምርም፣ ወጣት አልገልም፣ ወጣቱን አላደነዝዝም ብሎ በራሱ ፈቃድ ስራውን ለቆ ወጣ። አይገርምም? ኢትዮጵያ ላይ ያለኩት ማለት ነው ኢትዮጵያ ላይ ያለኩት ቡናችን እየጠጣ ያዙ፣ እስኪ ያዙ፣ ያዙ፣ ያዙ፣ ያዙ፣ ያዙ። ቁርስ ደግሞ ንፍሮ ነበረ ግን አልደረሰ። በስመ አብ ወልድ መንፈስ ቅዱስ የተባረከ ይሁን። በስመ አብ ወልድ መንፈስ ቅዱስ ይላሉ ማማ ዝናሽ። እናማ በአሁኑ ሰዓት ወጣትንን እንደዚህ ወጣት ይትረፍ እኔ ስራ ልፍታ ብሎ ለወጣቱ እንደዛ ብሎ ሲመጣ እኛው ሚዲያ ላይ የምንሰራ ሰዎች ለወጣቶቹ ምን እያስተላለፍን ነው? ወጣቶች የነገ ተተኪዎች፣ እኛ እኮ እያረጀን ነው። በቃ እያቸው አይደል? አሁን እኔ የዛሬ ዓመት አያችሁኝ፣ የዛሬ ሁለት ዓመት አያችሁኝ። አሁን ዛሬ ስታዩ ያነ የድሮ ጉበቴ የለም፣ የድሮ ጉብዝና የለም፣ የድሮ ጉልበቴ የለም እንደምታዩት ከአመት አመት ከአመት አመት እያያችሁ እንግዲህ እያረጀሁ ነው የመጣሁ። እያችሁ እርጅና ይኸውላችሁ አምላክ የተሸበሸበ ቆዳ፣ የተሸበሸበ ፊት፣ የተጨማደደ በቃ እንደምታዩ ኔክሰቪር ይመስገን ሚካፓ አልጠቀም፣ ምን አልጠቀም፣ ከምንም ንጹህ ነኝ። ከሚገርባችሁ ከምንም ንጹህ ነኝ። ግን ይኸው እያረጀሁ፣ እያረጀሁ፣ እያረጀሁ አሁን እኔችን የቻይና ጭቃምጥች ልቅልቅልቅልቅ ባረጋት ፏፏፏፏ በል እናቴ ዋ ብዬ ወጣ ነበረ፣ ግን አልፈልግም ማለት ነው። ስለዚህ እኛ አመት በአመት አመት አመት እድሜያችን እየጨመረ እያረጀን ስንመጣ እኛ ምንድነው ለልጅ ልጆቻችን እያስቀምጥን የምንሄደው? ለእህቱ ለወንድሞቻችን፣ ለትንንሾቻችን ምንድነው እያስቀምጥን የምንሄደው? ማነው ዛሬ እንደ ቢኒያን ያለ እንደ ቢኒያን የሆነ ለትውልድ መጥፎ ነገር አስተላልፌ አልሄድም አልወቀስም ብሎ የሚል ሰው አለ ግን? እስኪ ካለ፣ ማን አለ ነገሩን እስኪ። እና እኔ ቢንያሚን በጣም ነው ያደነቅኩት ማለት ነው። ያደነቅኩት በምን መሰላችሁ? እኔ ለአስተማሪነት ብቁ አይደለሁም፣ ወጣቱን ልበክል አልፈልግም። የሰላም እንቅልፍ የለኝም። ወጣቱ ጋር ውዬ መጥቼ ሳስተምራቸው ውዬ መጥቼ እኔ አይምሮዬ እረፍት አያገኝም። ምክንያቱም ለኑሮ ለህይወት ጥሩ ያልሆነ ትምህርት ነው የማስተምራቸው፣ እርስ በርስ የሚያባላ ታሪክንን የሚያጠፋ በቃ የሌለ ነገር ነው የማስተምራቸው። አሁንም በአሁኑ ሰዓት የሚማሩ ልጆች እንደዛ ነው የሚማሩ። እና ለተወቃሽ እኔ አልሆንም፣ ትውልድ ይትረፍ ነው ያለ ግቡና። ትውልድ ይትረፍ በእኔ ይብቃ አለ። አይገርምም? በጣም በጣም ጎበዝ ነው። እና እስኪ ዛሬ ስንቶቻችሁ ናችሁ እንደ ቢኒ ያላችሁ፣ በእኔ ይብቃ ያላችሁ፣ ትውልዱ መዳን አለበት ያላችሁ ስንቶቻችሁ ናችሁ? ትውልድ ይበቃል አይጥፋ ብላችሁ ያላችሁ ስንቶቻችሁ ናችሁ? እና በጣም ነው የገረመኝ። እውነትም ትምህርት ቤት ብርሃኑ ነጋ ገሎታል። ትምህርት ቤት የሚባልን ነገር ብርሃኑ ነጋ እንዲህ ጥቅልል አድርጎ በዶላር ቀብሮታል። ምክንያቱም ከዛ ጋር በርሃኑ ነጋ አስተማሪ ሳይሆን በርሃ በርሃነኛ ያለው ብሎ አሜሪካ ቁጭ ብሎ በርገሩን እየበላ ዶላር ሲለምን ይኖረ ሙሽልቅ ቀርቁ የበላ ሙሽልቅ አድርጎ እኔ ራሱ 50 50 ዶላር አባል ነበርኩ። አባል እያንዳንዱ በወር 50 50 ዶላር አባር ይህን ሁሉ ዲያስፖራ አድርጎ ሙጥጥ አርጎ በልቶ ያ የበላው ደግሞ ላይ በቃው ሰተት ብሎ ሄዶ ኢትዮጵያ ገብቶ ወጣቱንን ግድል አደረገው። ትውልድን ቅብር አደረጋቸው። በየዓመቱ በየዓመቱ እሱ ከመጣ ጊዜ ጀምሮ አንድ ተማሪ በስነስርዓቱ አልፎ አያውቅም። ስንት ጀግና ስንት ጎበዝ ተማሪዎች እኮ በሽልማት ሲያልፉ የነበሩት በብርሃኑ ነጋ ጊዜ ሁሉም ወድቀውን የቀሩ። እናት ኩበት ሽጣ ውሃ ሽጣ እንጀራ ሽጣ ያስተማረችው ልጇ ቀን ያወጣልኛል ቀን ይወጣለታል ብላ ያስተማረችው ልጇ ዛሬ ቁጭ ብሎ አንገቱን ደፍቶ ነው ስንቶች ወጣቶች ሙተዋል ስንቶች ራሳቸውን ሰቅለዋል ስንቶች በሊቢያ በረሃ ላይ ቀርተዋል እንደ ሊቢያ በረሃ ላይ እነዚህ የሚቀጠቀጡ ህፃናቶች ወደው መሰላችሁ ትምህርት ቤት እኮ ስላጡ መማር ባለባቸው ሰዓት ውትድርና ነው መግባት ያለባችሁ ለኢትዮጵያ ትምህርት ቤት በሆኑ ሰዓት ውትድርና ሆኗል። ሁኗል ድሮ መንግስቱ ኃይለ ማርያም ሰው እያነቀ ይወስድ ነበር የሚባለው። አሁን ደግሞ በአይናችን እያየነ ነው፣ እንደ ዶሮ እያነቁ ገበያ ላይ፣ ታክሲ ላይ እየወሰዱ እስር ቤት እያሉ እያጎሩ የሚወስዷቸው እስር ቤት እንዳይመስላችሁ ውትድርና ነው የሚወስዷቸው። እና ይሄ ወንድማችን ቢኒያን በእኔ ትውልድ ይትረፍ ትውልድ መትረፍ አለበት ብሎ ሲነሳ እግዚአብሔር ይስጥ እግዚአብሔር ያብክብር እውነትን ስላወጣ እውነትን ስላጋለጥክ ብለን ወንድማችን ልናበረታተው ይገባል። ደግሞ ይሄን ወጣህ ተናገርክ ብሎ ባያስቡት ደግሞ ይሄን ወጣህ ተናገርክ ብለው ሌላ ነገር ባያደርጉት ማለት ነው እንጂ ቢንያን ትምህርቱን አቋርጦ ማስተማሩ ትቷል። ስጦታው ማየታችሁት ከሆነ ስጦታው ሚዲያ ላይ ስጦታው እናቱ የሚያፈላልገው የነበረው የዩኒቨርሲቲ አስተማሪ ነው የነበረ። እሱም በቃኝ ብሎ ትምህርቱን ትቶ ስደትን መርጦ ተሰዷል። ዩኒቨርሲቲ እንግዲህ አስተማሪ የነበረ ማለት ነው። እሱም የለም ተሰዷል። በአሁኑ ሰዓት አስተማሪዎቹ እየተሰደዱ ነው። ዶክተሮቹ እየተሰደዱ ነው። በቃ ዶክተሮቹም እንግዲህ የምታዩት ነው። ደሞዝም የላቸውም። የሚቀርብላቸው መድኃኒት ፎርጅድ የሆነ ነው። ለምን ወገዴን ራሴ በራሴ በጀሰጥቼ ልግደል ብለው ስለሚሉ እየለቀቁ ነው ያሉት። እና እግዚአብሔር አምላክ ይህን ነገር ከኛ ያርቅልን ያስወግድልን። እንግዲህ ትውልድ ይትረፍ፣ ትውልድ መትረፍ አለበት፣ ትውልድ በእኔ መትረፍ አለበት። በእኔ ይብቃ እያሉ አስተማሪዎችን፣ ዶክተሮችን ወደ ሌላ ሀገር መሰደድን መርጠዋል፣ ወይም ደግሞ ስራቸውን ትተው እንደ ሀገር ቁጭ ብለዋል ማለት ነው እና እኛስ? በሚዲያ ላይ የምንሰራ በሚዲያ ላይ የምናስተላልፍ በሚዲያ ላይ መርዝን የምንረጭ በሚዲያ ላይ ጥላቻን የምንዘራ ዘረኝነትን፣ እርስ በርስ የሚያባሉ የሚያጋድሉ የሚያራርቁ ክፉ ነገሮችን የሚያመጡ ነገሮች የምንዘራ ሰዎች ምን አስበን ይሆን? ሁላችንም ከዚህ እንጠንቀቅ፣ ትውልድ ይትረፍ። ሁላችንም ትውልድ መትረፍ አለበት። የጥዳቻ የዘረኝነት እግዚአብሔር የማይወደውን ነገር ማስወገድ አለብን። ሀገራችን ምን ጊዜ ሰላም አይኖራት? ይሄ ሚዲያ የሚባል ከጠፋ በኋላ ሰላም ሊኖር ይችላል። ሚዲያ እያለ ግን ሀገራችን ሰላም በፍጹም ልትሆን አትችልም። ምክንያቱም አንተ ከኔ ትበልጣለህ፣ አንተኛው ከኔ ይበልጣል፣ ይሄኛው ከኔ ይበልጣል፣ እርስ በርስ እየተበላለ ሲገዳደር ነው የሚኖረው ኢትዮጵያ ላይ ማለት ነው። ውድ ኢትዮጵያውያን፣ ኤርትራውያን፣ ውድ የሀገሬ ልጆች በያላችሁበት በያላችሁበት ባላችሁበት ቦታ ሁሉ እግዚአብሔር አምላክ ይጠብቃችሁ ከድንገተኛ መከራ ከድንገተኛ ስቃይ ከድንገተኛ ሞት እግዚአብሔር አምላክ ይሰውራችሁ። ወጣችሁ ከመቅረት ወጥ ከመቅረት እሱ ይጠብቀን ይሰውራል። ሰላም አሉልኝ። ባይ ባይ